አሰላሙ አሌኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የዩቱብ ቻናል የቤተሰቦች እንዴት ናችሁ? አባይ ብን ሰላም ነኝ አልሐምድላ። ዛሬ ትንሽ ነገር ልላችሁ የመጣሁት በእናት ዙሪያ ነው። የዩቱብ ታምሌ ላይ ያደረግኩት ልጅ አይታችሁታል፣ ቪዲዮን አይታችሁት ትሆናል ብዬ ነው ቪዲዮን አላስገባሁት። እና ይሄ ልጅ ማለት ነው እናቱ ሞታበታለች። በየኮሜንቱ እየገባን የምናረጋቸው የምንሰጣቸው ኮሜንቶች በጣም የሰውን ልጅ ቅስም እንዴት እንደሚሰብሩ በሰው ልጅ። አሁን ለምሳሌ ያ ልጅ ማለት ነው እናቱ ሞታበታለች። አልቸረል ምንድን ነው የተሰማው? ለእናቴ በደረስኩላት ሰዓት እናቴን አጣኋት ነው ነው ያለው ገባችሁ? ለእናቴ በደረስኩላት ሰዓት እናቴን አጣኋት እሱ ተሰዶ እናቱን ለመደገፍ ነበረ ግን ያለ ቀደር ሆኖ ደግሞ እናቱ ሞታለች። እና ይሄ ልጅ ምንድነው የተሰማው? እናትህ እንደዚህ ትሁን ተብሎ ኮሜንት ላይ ተጽፎለት በጣም እያለቀሰ እርግጠኛ ነኝ፣ በቲክቶክ ተጠቀሙ ወንድሞች አይታችሁታል፣ እያለቀሰ እናቴን አትስደቡብኝ ነው ያለው ማለት ነው። በየኮሜንቱ የምንሰጣቸው ነገር በየኮሜንቱ እኛ በእጃችን እየጻፍነ ግን ለዛን ሰው የሆነ ደካማ ጎኑ የሆነ ነገሩን ሊነካበት ይችላል። አሁን ልክ እዚህ ልጅ እንደተነካበት ማለት ነው። ይሄ ልጅ አሁን እናቱን በምንም ነገር ቢያረግ ማግኘት አይችልም። አንደኛ ነገር እሱ የስደት ሀገር ሄዶ እናቴን ደግፋለው ብዙ ነገሮች ሊያመቻችላት ባስበው ሰዓት ይሆናል እናቱን ያጣው። ለእናቴ ደረስኩላት ባልኳት ሰዓት ነው እናቴን ያጣሁት። ስንቱ ነው ለአንድ ቀን እንኳን እናቴን በያያት፣ አንድ ቀን ለአንድ ቀን ቀና ብላ እናቴን በያያት ብሎ ስንቱ ነው ሚያለቅሰው። ስንቱ ነው በህይወት ያጣት ያለው ስለዚህ እኛ ስለዛ ሰው እናትህ እንደዚህ ትሆን እናትሽ እንደዚህ በየኮሜንቱ ሲታዩ በብዙ አይነት መልኩ በቪዲዮም ሆነ በሚላሳቸው የሚናገሩ ሰዎች ይመስላችኋል፣ ያንን ሰው እየሰደቡ ነው የሚመስላቸው፣ የዛን ሰው እናት ግን በተቃራኒው ደግሞ ሱብሐናላ የራሳቸውን እናት ነው የሚሰድቡት። የራሳቸውን እናት እየሰደቡ እንደሆነ ማይገባቸው ስንቶቹ ናቸው ያሉት፣ ስንቶቹ ናቸው የእናት የአባት ሐቅ እኛ እንደ ቀልድ እንዳየ ነው ይመስለን ይችላል፣ ግን አይደለም በየሄዳችሁበት መርዛችሁ ነው የምትረጩ። በየሄዳችሁበት በዚህ ጊዜ አሁን ስልክ ተመችቶኛል ብለን በምንጽፈው በምናረጋቸው ነገሮች ምናክል ተጠያቂ እንደሆነ ማይገባን ስንቶች ናቸው ነው ያለ። ነው ወላሂ፣ በጣም እንጃ። ይሄ ልጅ ቪዲዮ አይቼው ያስለቀሰኝ ቪዲዮ ቢኖር ይሄ ነው። እያለቀሰ ነው እናቴን አትስደቡብኝ እያለ ያለው። አሁን እዚህ ጋር የእሱን እናት በመሳደብ የሌሎችን እናት በመሳደብ ምንድን ነው የምናገኘው? ራሳችን ምን አይነት ውራዳ መሆናችን ከማሳየት ውጭ ማለት ነው። እናት እንዴት ትሰደባለች? ወገቧን አስሯ እኛን ለማሳደግ ደፋ ቀና ስላለች እኛን ለማሳደግ ብላ ማልኳን ማንነቷን ስለተቀየረ ስንቶቹ ናቸው ያሉት። ስንት እናት ናት ያለችው። ማታ ጠግባ ሳታድር ለልጇ ለነገ ለጧት ለቁርሱ የምትታገል ስንት ነው ያለችው። በተለይ የክፍል አገር እናት፣ እናት ሁሉም እናት ናቸው እናት ሁሉም እናት ግን እንደ ኢትዮጵያ እናትና እንደ ገጠር እናት እኔ እንጃ፣ ሌላኛው ሀገር አሁን ወጥተን እያየ ነው። ግን እንደ ሀበሻ እናት እንደ ኢትዮጵያውያን እናት ቀን ከሌሊት ደክማ ቀን ከሌሊት አፍርድሜ በልታ ልጆቿን የምታሳድግ እናት ያለች አይመስለኝም። ስንቱ ነው ተደላድሎለት እየኖረው በሰራተኛ እያለ እናት እናት ይባላል ማለት ነው። ስለዚህ ወላጆች፣ እናት አባት፣ እናት የምትሰድቡ ልጆች እና ብቻ በጣም ከባድ ነው። በዚህ ነገር ላይ አንድ ነገር ሊነመጣ ሆቴላችኋለሁ። በጣም ስለተሰማኝ የልጁ ቪዲዮ አይቼ ወላሂ አልቅ፣ እሺ፣ ከሱ እኩል ማለት ነው። ግን በጣም ከባድ ነው። አንዳንዴ የምናረጋቸው ነገሮች እኔ እንጃ። ብስምላ፣ በስ አባት እናትን የምትሳደቡ አላህ ቀልብ ይስጣችሁ ለሁላችሁ፣ አላህ ሂዳያ ይስጠን ለሁላችንም። በቻልነው አቅም ጥሩ ነገር ለማስተላለፍ እንጂ መጥፎ ነገር ለማስተላለፍ እንትን ባንል እጃችን ከዚ ያን ነገር አይተን የሆነ ነገር አጥፍቶ ከሆነ ልጁ ማንኛውም ሰው አጥፍቶ ከሆነ አይተን ማለፍ ማለፍ የሚባል ነገር አለ እኮ፣ ማሳለፍ የሚባል ነገር አለ። እዚያ ነገር ላይ ቤተሰቦን መንከር፣ ቤተሰቦን መንከር ግዴታ አለብን ማለት አላለም። አባትነት ለፍቶ አሳደጉ እንጂ አንቺ ወተሽ እንደዚህ ተሳደቢ፣ አንቺ ወተሽ በዚህ ነገር ስጣችሁ ለሁላችንም አላ ሄዳ ያስ ሀብታሞ ሀብታሞ አንተነ ሀብታሞ አባትነቶቻችን ከማስጠራት አላህ፣ እኛን የሚጠብቀን አላህ ለእኛም መልካም ነገሮቻችንን ይቀበላል። እና ትንሽ ነገር በዚህች አጋጣሚ አንድ ግጥም እንዲልላችሁ ፈልጋለሁ። ግጥም አላውቅም። በእርግጥ ግን ትንሽ መቅጠም ስለፈለግኩ እንዲሁም ደግሞ እኛ ራሳችን ለምሳሌ የሆነ ሰው በቃ ወይ ስለሆነ ነገር ሲል በብሄር ስለተሳደበ በቃ ተነስቶ በዛ ሰው ብሄር ምክንያት እንነሳለን፣ ያንን ሰው በቃ ብሄሩ ለማንቋሻሽ ምናምን ስንታገል ከዛ ሰዓት እኛ አንድ ማን እናስታውለው ነገር አለ። እሱን ሰው የዛን ሰው ብሄር ስነካ ብሄሩ ብቻ አይደለም እንትን እየተባለ ያለው እኛን የእኛን ብሄር ብቻ አይደለም መለስ ብሎ ቤተሰብ ሳይቀር የሚሳደቡ ስድብ፣ አሁን በተለይ ቲክቶክ ላይ የሚደረገው ነገር ስታዩ፣ ላኢላሀ ኢለላህ የእውነት እነዚህ የኢትዮጵያ አባትናት ናቸው፣ እንዲያሳደጋቸው ነው የምንለው ማለት ነው። ብቻ ከባድ ነው። ይት ወንድሞቼ፣ አላህን ፍሩ። በተለይ በየቲክቶክ ወጥተን ስንሳደብ በብሄር ይሄ አሁን ስንቱ ነው ብሄር ላይ በባህር እየመጡ በብሄራቸው ተነሳየው ታግቶ ስንቱ ነው የተሰቃያለው ስንቱ ነው በየበረሃው እየመጣ እየሞተ ያለው። አገራችን ሰላም ቢኖር ኖሮ አገራችን ላይ እንደሌላ ሀገር ስደት ለመሄድ እንደምን ለፋ አክል አገራችን ላይ ለፍተን ቢሆን ከኔም ጭምር አገራችን ላይ ለፍተን ሰርተን ቢሆን የት በደረስነ ነበር። አገራችን ሰላም ሆና እንደ ማንኛውም ሰው ያኔ እንደሌላ አገር ወጥተን ደክመን ለፍተን የሆነ ነገር ለማግኘት ቀን ከሌሊት እንደምንጢረው አክል አገራችን ላይ ጢረን ቢሆን ኖሮ የት በደረስን ነበር። አገራችን ሰላም ቢኖር ደግሞ አገራችን የት በደረሰች ነበር? ከሁሉ ከየትኛው ሀገር አሁን ሄደ ከምናየው ሀገር የተሻለ እኛ አገር ናት። ለማገር ለማፈራለን። አየሩ በጣም ምቹ ነው እና ደግሞ መሬቱ ምንም ነገር እንትን፣ አርጉበት፣ አምርቱበት ምርት የሚሰጥ ነው። ወላ የህንያን ነገር ሲያስብ የእውነት እኛ አገር እንቅማ እያለን ወተን በሰው በስደት በየበረሃው ስንቱ ናይት ወንድሞቹን ያጣው ስንቱ ነው በየበረሃው። እናት ስንት እናት ናት ልጆቿን ጢላ መታ የሞተችው፣ የነገ ቀለ ልጆች ያሳልፋለሁ ብላ። ግን የእነዛ አባት እናት ደግሞ ይሰደባሉ። እነዛን አባት እናት ደግሞ ወተን እናሰድባለን፣ ወተን እናሰድባለን። በሚላሳችን የተነሳ አባት እናታችን ሰደባሉ። ግን እነሱ ተሳዳቢ ስለሆኑ አይደለም የሚሰደቡት፣ እነሱ እኛ መቶ ተርቢያ ስላሳደጉን እየተሰደቡ ያሉት። ግን ይሄ ነገር ሁሉ ውጤት የራሳችን የሚላሳችን ውጤት ነው እና ይላቸዋለሁኝ ይህት ወንድሞቼ ባካችሁ የምትሳደቡ አባት እናት የምትሳደቡ አትሳደቡ። ከተቻለ ጥሩ ነገር እናስተላልፍ፣ ካልቻለ ያን ነገር ማሳለፍ አለማየት ይቻላል። እና ትንሽ አንድ ግጥም ልበልላችሁ በዚህ አጋጣሚ፣ ትንሽ ሰከንድ ናት። ግጥም አላቅም መጠም አላቅም ግን ከዚህ በፊት ከሰማሁት እና ከሚወደው ግጥም ማለት ነው። በትንሽ እንዲልላችሁ ፈልጋለሁኝ። አንዴ ጦመናችሁን ሲጡኝ ይላሉ። አመሰግናለሁ። የግጥሜ ርዕስ እናት ይላል። ወይ እናት ወይ እናት ወይ እናት፣ በዋዛ ቀለበት ሄደለችም በብር ልትገዛ፣ እናት አትሙቺ ልሙትልሽኔ፣ በሰፈር ሳያጣሽ ይባትናለይኔ። እና ውዶች ይቺ ናጠራለች ግጥም ያው እናትን ለማስታወስ ያክል ነው። አባት እናቶቻችን አላህ በሀያት ያሉትን ሀያታቸውን አላህ ሀርዝምልን የሞቱትንም ደግሞ አለ ፍርዶ ጀነት ወፍቃቸው በጀነት የምትሰባሰቡ በቤተሰቦቻችን የምንገናኝ አላህ ያደርግልን። ላለው ለነበረኝ ቤተሰቦች ስለተከታተላችሁኝ ስላዳመጣችሁኝ ከልቤ አመሰግናለሁ። እነዚህ ሰብስክራይብ አድርጉኝ። በቪዲዮ የተዝናናችሁ ላችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ በሌላ ስራ እንገናኛለን። አላህ ባላችሁበት ሰላማችሁ ያብዛለን። ቤተሰቦቻችን፣ ሀገራችንን አላህ ሰላም አድርግልኝ እያልኩ አሁን ሀሳቤን በዚህ ቋጫለሁ። ለነበረን ጊዜ እጅግ በጣም ከልቤ ያመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ